በስምብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሚን አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም። የተባረከ የጥቅምት ወር። የቀኑ ሰዓት 11 ነው። ከዚህም በኋላ ይቀንሳል። በዚህችም ቀን በጥቅምት አንድ ቅድስት አንስጣሲያ በሰማይትነት አረፈች። ይህችም ቅድስ መስተጋደልት ከሮሚያ ሀገር ናት። ወላጆቿም ክርስቲያኖች ናቸው። ጠቃሚ የሆነ ትምህርትንም በማስተማር ክብር ባለው በመልካም ስርዓትም አሳደጓት። ባደገችም ጊዜ ወላጆቿ ሊያጋቧት ፈለጉም። እርሷ ግን ይህን ስራ አልፈለገችም። የምንኩስናን ልብስ መልበስ ፈለገች እንጂ። ከታናሽነቷም መንፈሳዊ ገር ልመረጠች። ስለዚህም በስውር ሂዳ በሮሜ ካሉ ገዳማት ወደ አንዱ ገዳም ገባች። ታናሽ ስትሆንም የምንኩስናን ልብስን በመልበስ በጾም በጸሎት በረሃብ በጽምዕ በመጠመድ የዚህንም ዓለም ሀሳብ ሁሉ ከልቦናዋ ቆርጣ በመተው በመጋደል ስጋዋን አደከመች። በቀኑ ርዝመትም ሁሉ የምትጾም ሆነች። በየሁለት ቀኖችም ታከፍላለች። በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ በአብይ ጾም ግን ያለ ሰንበታት ቀን የምትመገበው የለም። በሰንበታትም ቢሆን የምትመገበው ከቀትር ጸሎት በኋላ ነው። በእነዚያም በምንኩስናዋ ወራት በእሳት ያበሰሉትን ወጥ አልቀምሰችም። በገዳማው አቅራቢያም ሌላ የደናግል ገዳም አለ። የዚያ ደብር በዓልን በደረሰ ጊዜ መምኔቷ በዓሉን ለማክበር ይህችን ቅድስት አንስጣሴያን ከእህቶቿ ደናግል ጋር አስከትላት በአንድነት ተጓዙ። ሲጓዙም የንጉሥ ዳኪዎስን ወታደሮች አየቻቸው። ከእርሳቸውም ጋር የታሰሩ ክርስቲያኖች አሉ። ወታደሮቹም አስረው በቁጣ ይጎትቷቸው ነበር። ልቧም በሃይማኖቷ ፍቅር ነደደ እና ያን ጊዜ እንዲህ ብላ ዘለፈቻቸው። የእውነት ፈጣሪን የካዳችሁ ልባችሁ የደነዘዘ፣ እግዚአብሔር በመልኩና በአምሳሉ በፈጠራቸውና ስለ እነርሱም ነፍሱን ለሞት አሳልፎ በሰጠላቸው ላይ ለምን እንዲህ ትሰራላችሁ? አለቻቸው። ይህንንም ባለቻቸው ጊዜ ወታደሮቹ ተቆጡ። ይዘውም ወደ መኮንኑ አቀረቧት። እርሱም እንዲህ ብሎ ጠየቃት። በእውነት አንቺ የተሰቀለውን የምታመልኪው ክርስቲያን ነሽን? አላት። እርሷም ስለእኛ የተሰቀለውን ክብሬ ግባውና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስን እርሱን አመልከዋለሁ ብላ መለሰችለት። በዚያን ጊዜም ጽኑ ስቃይን አሰቃያት፣ በሥጋዋም እሳትን ጨመረ። ከዚህም በኋላ ዘቅዝቆ ሰቀላት፣ ከበታቿም አጤሱባት። ከሃይማኖቷን ባልተናወጸች ጊዜ ራሷን በሰይፍ ይቆርጡ ዘንድ አዘዘ። በዚህ በታላቅ ስቃይም ውስጥ ሳለች ራሷን በሰይፍ ቆረጧት። በመንግሥተ ሰማያትም የሰማዕትነት አክሊልን ተቀበለች። እግዚአብሔርም ምስጋና ይሁን፣ እኛንም በጸሎቷ ይማረን፣ በረከቷም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ሰላም ለአንስታሲያን ዛጥባት ኩሎ መዋይለ ከመይትብላምንተኒ በእሳት ብሱለ እምድረ ፈጸመ ዘንተ ዘመናንያን ገድለ ወሰላመ እብ ለምትረተርሳ ከዋለ ወለሶስና ኤም ድንግለ። በዝችም ቀን ዳግመኛ የህርጣንና የድንግል ሶስና የአላዛር እህት የማርያም መታሰቢያቸው ነው። በረከታቸውም በሀገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ሰላም ለማርያም ለአልዓዛር እህቱ እንታንሶ ክርስቶስ ምነ መቅበርቱ ባህሊተ ብካ ጊዜ ተቀበለ ቶሎቱ ሶ በሰ ጊዜ አሎ ከበዝንቱ ሚተውህበ እሆ ለሞቱም